የነኚህ ሰዎች ደስታ ካላስደሰተ እመነኝ ውስጥህ ላይ ሰብአዊነት የሚባል ነገር አንዲትም የለችም። ቲክቶክ ፍልስጤማውያንና እስራኤላውያን በታላቅ ደስታ ላይ ነው የሚገኙት። በእስራኤል እና በጋዛ መካከል የተኩስ አቁም ስምምነት የመጀመሪያው ምዕራፍ ላይ ስለመደረሱ ተሰምተዋል። የአሜሪካ እነዚህ ፍልስጤማዊ ጋዜጠኞች ያደረጉት ተግባር በጣም የሚገርም ነው። ለዓመታት የፍልስጤማውያን ደን በግብ ሲከፈልበት የነበረው ጦርነት ዛሬ አብቅቷል። እንደሚታወቀው ትናንትና ማታ ሀማስና እስራኤል የተኩስ አቁም ስምምነት አድርገዋል። እንደምትመለከቱት እነዚህ ጋዜጠኞች በሌሊት እየሄዱ ጦርነቱ አብቅቷል እንኳን ደስ ያላቸው ሲሉ ተሰምተዋል።

እንግዲህ ወደ ዛሬ ጉዳያችን ስናልፍ ደስ እና አስደሳች የሚባለው ዜና ነው። እንግዲህ የፓላስታይንስ ፍሪ ወይም ደግሞ ፓላስታይን ነጻ ወጥታለች እና እስኪ ቪዲዮ እንመልከቱ። ለአመታት የፍልስጤማውያን ደንብ በግፍ ሲከፈልበት የነበረው ጦርነት ዛሬ አብቅቷል። እንደሚታወቀው ትናንትና ማታ ሀማስና እስራኤል የተኩስ አቁም ስምምነት አድርገዋል እና ፍልስጤማውያን እንደምታዩት በዚህ መልኩ ደስታቸውን ሲገልጹ ነበር። ያው ብዙ ጊዜ የተኩስ አቁም ስምምነት ተደርጎ እስራኤል ያፈረሰች ቢሆንም የአሁኑ ግን የመጨረሻ ይመስላል። እናም በዚህ መልኩ ዜናውን ሲያደርሱ ነበር እና ደስታቸውንም ሲገልጹ ነበር። እናም ይህ ስምምነት እውነት ሆኖ ለፍልስጤማውያን የምግብና የመድኃኒት እርዳታ እንኳን የሚገባበት ወይ ቢገኝ እኛም ይሄን ደስታችንን ለመግለጽ በኮሜንት ፍሪ ፓለስታይን እያልና ጨናንቀው ፓለስታይን ዊል ቢ ፍሪ ኢንሻላ ቪዲዮ እንዳያችሁት እንግዲህ እጅግ በጣም አስደሳች የሆነ ቪዲዮ ነው ማለት ነው። እንግዲህ ከረጅም የጭቆናና የእንዲሁም ያልበገርነት ባይ ዘመናቶች እንግዲህ ፓላስታይን እንግዲህ ስምምነት ላይ ወርዳለች ማለት ነው። ወደ ቀጣይ ቪዲዮች ስናልፍ ደግሞ እንግዲህ እስኪ ወንድማም የሚልናል። እስኪ ቪዲዮ እንመልከት። የእነኚህ ሰዎች ደስታ ካላስደሰተ እመነኝ ውስጥ ላይ ሰብአዊነት የሚባል ነገር አንዲትም የለችም። ቲክቶክ ቪዲዮን እንዳያወርደው በደንብ ኮፒ ሊንክ ላይ ሼር፣ ሪፖስት በማድረግ ለሁሉም አዳርሱት። እነኚህ ጀግኖቹ የፋልስታይን ህዝቦች ናቸው። ካሉበት መከራ ጦርነት ፋታ ሊሰጣቸው በዚህ ሰሞን የተኩስ አቁም ስምምነት በመደረጉ እንደዚህ እየተደሰቱ ይገኛል። የእነሱ ትንሽም ብትሆን ደስታ የሁላችንም ደስታ ነው። አላህ እስከ መጨረሻው ነጻነታቸውን ይስጣቸው። ይህን ቪዲዮ ከደረሰን ደግሞ ኮመንቱን ሁላችንም ፍሪ ፍሪ ፓለስታይን እያልን እናድምቀው። እንደዚያ ያላችሁትን ሁላችንም ፎሎ እናደርጋለን። ፍሪ ፍሪ ፓለስታይን። ቪዲዮ እንዳያችሁት እንግዲህ አሁንም የደስታ ቪዲዮ ነው የጋበዝኳችሁ። እንግዲህ ቪዲዮችን ዩቲዩብ ሊያጠፋው ስለሚችል ሁላችሁም ባገኙት አጋጣሚ ለሁሉም ሰው ሽር በማድረግ እንዲሁም ቪዲዮ ላይክ በማድረግ እኔንም እንደዚሁ እንድታግዙኝ ለማሳሰብ ወዳለሁ ማለት ነው። ወደ ቀጣይ ቪዲዮችን ስናልፍ እንግዲህ የኢትዮጵያ ቴሌቪዥን በዚሁ በፓለስታይን እና በእስራኤል ጉዳይ ዘገባውን ሰርተዋል። እስኪ ልጋብዛችሁ። ፍልስጤማውያንና እስራኤላውያን በታላቅ ደስታ ላይ ነው የሚገኙት። በእስራኤልና በጋዛ መካከል የተኩስ አቁም ስምምነት የመጀመሪያው ምዕራፍ ላይ ስለመደረሱ ተሰምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ወገኖች በተኩስ አቁሙ የመጀመሪያው ምዕራፍ ላይ መስማማታቸውን አስታውቋል። ይህን ተከትሎ ደግሞ እስራኤላውያንና ፍልስጤማውያን ደስታቸውን እየገለጹ ነው የሚገኘው። ለበርካታ ወራት የቆየው ይህ ጦርነት በርካቶች ሕይወታቸውን እንዲቀጠፍ አድርጓል። ወደ መጨረሻ ምዕራፍ ላይ ሊሸጋገር እንደሆነ ብዙዎች ተስፋ አድርገውበታል። በዛሬው የዜና ኢትዮጵያ ከተመለከትናቸው ጉዳዮች መካከል አንዱ ይሄ ነበረ። ዜና ኢትዮጵያን በኢቢሲ ዶ ስትሪምና በአፕሊኬሽናችን በኩል ልትከታተሉ ትችላላል። ቪዲዮ እንዳያችሁት እንግዲህ በሁሉም ዓለም የተናገሩበት የሚገኝ አጀንዳ ነው። እንዲሁም ሀገራችን የኢትዮጵያን ጭምር ይህንም ጉዳይ እንግዲህ ስትዘግብ ቆይታለች፣ ወይም ደግሞ ለማህበረሰቧ ስታስተላልፍ ቆይታለች ማለት ነው። ወደ ቀጣይ ቪዲዮ ስናልፍ እንግዲህ ፓለስታይኖች እጅ ካለመስጠት ወይም ደግሞ ከዚ ከፈተና ህይወት ስለሆነ የተላቀቁት እንግዲህ ደስታቸውን ሲያከብሩ የሚያሳይ ቪዲዮ አለ። እስኪ ልካብዛችሁ።

ቪዲዮ እንዳያችሁት እንግዲህ በተለያየ መንገዶች የተለያዩ ሰዎች እንግዲህ እንደዚህ እያከበሩ ይገኛሉ። እንግዲህ አላህ ደግሞ የመጨረሻቸው እንዲያደርግላቸው በዚህ አጋጣሚ ዱዓችንን እንዳይለየን ለማሳሰብ እወዳለሁ ማለት ነው። ወደ ቀጣይ ቪዲዮዎችን ስናልፍ እንግዲህ በተለይ በማታ ሰዓት ላይ እንትን ስንል ምንድነው፣ ሲያከብሩ ደስታቸውን በሚገልጹበት ሰዓት ወጣቶች እንግዲህ በአንድ ሰብሰብ ብለው እያከበሩ ነበረ። እሱም ቪዲዮ ልጋብዛችሁ

ቪዲዮን አያችሁት። እንግዲህ እነዚህ ወጣቶች ሁሉም ሰብሰብ ብለው እንግዲህ ከሞት የተረፉ ናቸው፣ እነዚህ ሰዎች ወይም ደግሞ ከሸሄድነት የተረፉ ናቸው። በእርግጥ አሁንም የሚመጣውን ነገር ሸሄድ ለመሆን የተዘጋጁ ወንድሞች ናቸው ማለት ነው። ከዚያ በተጨማሪ እንግዲህ ወደ መጨረሻነት ሊጋብዛቸው ያሰብኩት ቪዲዮ እንግዲህ ጋዜጠኞችን ተግባር ነው። እስኪ ቪዲዮ እንመልከት። እነዚህ ፊሊስጥናዊ ጋዜጠኞች ያደረጉት ተግባር በጣም የሚገርም ነው። እንደምትመለከቱት እነዚህ ጋዜጠኞች በሌሊት የሄዱ ጦርነቱ አብቅተዋል፣ እንኳን ደስ ያላቸው ሲሉ ተሰምተዋል። እንግዲህ ማለት ነው ዛሬ እስራኤል እና ሃማስ ማለት ነው ሙሉ ለሙሉ ወደ ተኩስ አቁም ስምነቱ መግባታቸው የሚታወቅ ነው። እስራኤልም የታጋቾቿን ስም ዝርዝር እንደሰጠችና ሃማስ የሚፈልጋቸው የታጋቾች ስም ዝርዝር ለእስራኤል እንደሰጠ የሚታወቅ ነው። ይህ ከተሰማ በኋላ ነው እነዚህ የፓላስታይን ጋዜጠኞች ማለት ነው በጋዛ እንደምትመለከቱት ማብራትና እንደዚሁም ምንም አይነት የኢንተርኔት አቅርቦት ባለመኖሩ ቤት ለቤት እየሄዱ ማለት ነው ጦርነት አብቅቷል እያሉ በደስታ ሲቦርቁ ታይተዋል። ይህ እንግዲህ ማለት ነው ሰላሙን ዘላቂ ያርግላቸው። እንግዲህ እንደምናስታውሰው አነሰ ሸሪፍ ከእስራኤል ከመገደል በፊት የተኩስ አቁም ስምምነቱን እንዲህ በደስታ ገልጾት ነበረ። ነገር ግን እስራኤል አፍርሳ እንደገደለችው የምናስታውሰው ነው። እነዚህንም ጋዜጠኞች አላህ የጠብቃቸው ነው የምንለው። አሁን ላይ ግን በጋዛ መሰማት የያዘው ነገር ብዙዎችን እያስደሰተ ነው። ለተመሳሳይ መረጃ የፕላስ ምልክቷን መጫናቸውን። አተርሶ ዲዮ እንዳያችሁት እንግዲህ እነዚህ የፓለስታይን ጋዜጠኞች ያው እንደሚታወቀው የመሰረተ ልማት አውታሮች ወይም ደግሞ እንደዚህ ዜና የሚሰራጭባቸው ነገሮች ራዲዮ ጣቢያ ስለፈራረሱ እነሱን ለመተካት በየአካባቢው እየዞሩ እንግዲህ ፓለስታይን ነጻነት ያሉ ሲያበስሩ አይተናል ማለት ነው። ይህም እንግዲህ በጣም የሚገርም የሚደንቅ ተግባር ነው ማለት ነው። ስለዚህ ሁላችሁንም ፍሪ ፓለስታይን እያላችሁ ሁሉም በኮሜንት አሸብርቁት። እዚያ ጋር የዘጋችሁ ሁላችሁ ቪዲዮ ይህን መስል ነበር። ሀሳብ አስተያየት እንድንቆመ ካላችሁ ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ በቀጣይ ቀን እስከምንገናኝ ድረስ ወሰላሙ አሌይኩም ወረሐመቱላሂ ወበረካቱ።